ቤተሰብ በጣም በጣም የምነግራችሁ ነገር በጣም ከባድ ነገር ነው። በጣም ከባድ ነገር፣ ከባድ ብጥብጥ ነው የመጣው በሩታና በአብርሽ መሀል፣ አይደለም ሌላ ሰው ቤተሰብም አሁን ብጥብጥ ላይ ደርሰዋል ማለት ነው። እንግዲህ ትላንትና ሩታ ልጄን አላሳይም ባለችው ነገር በጣም ከባድ ጋሽዬ፣ በጣም ትልቅ ቁጣ ነው የተቆጡት፣ ነው ማለት ነው። ትናንትና እንዴት አንተ በቃ ቤት አትረብሽ ቤት ውስጥ አትምጣ ካለች እንዴት ጥሰህ ትገባለህ፣ እንዴት ጥሰህ ትናገራለህ ብለው ጋሽዬና አብርሽ በጣም ከባድ ጸብ ነው የተነሳው ነው የተባለው። እንግዲህ ቤተሰብ ሁሉን ነገር እኛ እናረጋግጣለን ማለት ነው። ምን አይነት ቤተሰብ ነው ግን እናንተ? ኧረ ምን አይነት ጉድ ነው ግን የገባባቸው ሻይ በዚህ ጠጥቶ እሺ ሁሌም ላይክ አርጉ እስቲ ላይክ አርጉ ይሄ ፍቅሮች ላይክ አርጉ እሺ ወዶቼ አለች ልጅቷ እስቲ ካነስ ሄላው ሰላም ነው እናቱ አለን አለን ሳሪ ነች ስልክሽን የሰጠሽኝ የሰጠችኝ አወቅሽኝ? አዎ አናግራታለሁ ብያት ብዙ ነገር አለ ምናምን ብላኝ ነበረ። አረ በእናትሽ ትናንትና ነበርሽ በቦታው አይደለ? እና ምንድነው የተፈጠረው? ጋሽዬ እና አብርሽ ትልቅ ጸብ አነሱ ምናምን ከሩታ ጋር ምናምን የተባለው ሩታ በጣም አስቸጋሪ ባህሪ ይዛለች። በጣም አስቸግራለች። አብርሃም እቤት እንዳይመጣ ልጅህንም አላሳይም በሚል ትንሽ ረብሻ ተነስቶ ነበረ እቤት። እሺ። እና ያው የአብርሃምን ቤተሰቦች የሩታን ቤተሰቦች ትንሽ ግጭት ፈጥረዋል። ምንም በቃ ልስማሙ አልቻሉም። ያው እሷ በቃ ከዚህ በኋላ ልጅህንም አላሳይም በር ላይ እንዳደርስ እያለ ግድግድ እየፈጠረች ነው። እሱ ደግሞ ያው ይቅርታ እየጠየቀ ነው። እኔም እኮ ያለፈ ነገር አልፏል። አዲስ ነገር ያኔ አዲስ እድል ብሰጠው ጥሩ ይመስለኛል ነው ያልኩት። እስካሁንስ የት ነበረች? ያው ጋሽዬ ግን ምን አሉ በናች? ምንድን ነው የተናገሩት ጋሽዬ? እሺ ያ አሁን እኮ ቤተሰቦች ደግሞ እናቷ ደግሞ በጣም በጣም ከፍቷታል። ገባሽ? እኔ ቤቴም የምትጠቀበት አልፈልግም ከዚህ በኋላ ማንም ሰው እንዳይመጣ ምናምን እያለች የተናገረች ነው። እና በዚህ መሀል ደግሞ እነጋቼ ያው ከፍቷቸዋል። ኬ የሩታ እናት እናት ነች እንዲህ የምትለው የሩታ እናት እንደዛ እያለች ነው። እኔ ከዚህ በኋላ ቤቴ እንዲረበሽ አልፈልግም፣ አንድ ሰው እንዳይመጣ እያለች ነው። አዎ ያው ትላንትና የሩታ እናትም ወደ አይደለም ገባሽ? ሩታ በምታደርገው ነገር ነው ያው ልጇም አደለች ስትበሳጭ ምናምን ትናደዳለች። ወልዳም እንደ እንደ እንደ እንደ አራስ አልተኛች እና አሁን ምንድን ነው አሁን አሁን አሻው ምንድን ነው መንስኤው ያን ምንድን ነው አሁን ምን እያሰቡን አስገባም ብላለች ህዝቡን አላሳይም ብላለች። ያው እንግዲህ በሽማግሌ ላይ እኛ የምነጋሽ ሄዱ ሰብስበን የውሳን ቤተሰቡ ሰብስበን ያው እንዲስማሙ ማድረግ ነው እንጂ አሁን በዚህ ሰዓት ላይ ምን ይደረጋል? ታስብ ያለች ያው ንሳ አባስናቴኝ። ኦኬ፣ ሽማግሌ ሊሰበሰብ ነው ክላ ደግሞ መከልከል አትችልም። እሷማ ያው ይሰበሰቡና ከሱም ከቤተሰብ ከእሷም ቤተሰብ ይደረግና መነጋገር ያለባቸውን ነገር መነጋገር አለባቸው። በግልጽ ነው ያስገባሽ። በቃ አሪፍ ነገር ነው ያደረጉት አይ እኔም እኮ እንደዛ ነው ሀሳቤ ሽማግሌ ሰብስበው መታረቅ ካለባቸው ወይ መለያየት ካለባቸው የመጨረሻ ውሳኔያቸው መወሰን ሁሌ እንደዚህ ከመሆን በጣም ያሳዝናል ግን እኮ ግን እኮ እኔ ምልሽ አንዳንዴም እኮ አብርሃም ያው አሁን እስቲ አዲስ እድል ቢሰጠው ከሄርሜላ ጋር ይተዋል ወይ ነው ይሄ እኮ ነው አሁን ችግሩ ከባዱ ችግር ያለፈ፣ ያለፈ ነገር እኮ አለፈ፣ ያለፈ ታሪክ ነው። በቃ አሁን እሱ የልጅ አባት ሆኗል። አልገባሽ? ህዳር ነው ህይወት ነው እንዴ፣ እንደዚህ እንዳለ እንደ በቃ ጨርሰዋል። ያለውን ነገር ገባሽ? አሁን እሱ ይቅርታ እየጠየቀ ነው ያለው። አዎ፣ ሩታን ይቅርታ እየጠየቀ ነው ያለው። ሩታ አሁን አሁን እኮ ሩታ ያለው ይቅርታ ደግሞ መቀበል አለባት። ምንም ቢሆን ምንም የልጅ አባት ነው። አሁን ተዋልደዋል። አዲስ እድል ነው መስጠት ያለባት እኮ አዲስ እድል መስጠት ያለባት ከዚህ በኋላ በፊት ነገር እሷ እሱ መውቀስ ያለባት አይመስለኝም። ትናንትና እኔ እንጃ ብቻ እድል ስጪ ምናምን ሲል ነበረ። ያው ጋሽዬም እኔ የምለው ትክክል ነው። ያው ጋሽዬም እንግዲህ ያው እየተመሳጩ ነው፣ ሁሉም ያው ለልጆቻቸው ነው። ያው እንግዲህ ይስተካከላል፣ ማይስተካከል ነገር የለም። ያው ይስተካከላል ደግሞ አዲስ ነገር ካላመጡ መስተቀር አዎ። ተስተካክሎ ብናያቸው ነው ደስ የሚለው የተዋለደ ሰው ደግሞ አዎ ልክ ነው። አዎ ልክ ነሽ እህቴ፣ ብቻ አመሰግናለሁ። እሺ እናቴ፣ ቴንኪ ሶ ማች ክበሪልኝ እናቴ። እሺ እሺ። አሪፍ ነው ቤተሰብ እንደዚህ ሽማግሌ ከተሰበሰበ አሪፍ ነው። ለምን ሁሉም ነገር ሊስተካከል ይችላል። አብርሃምም ሩታም፣ ሁሉም ሊስተካከል ስለሚችል እንግዲህ መልካሙን ነው የምንመኘው ማለት ነው። የተረፈ የቪዲዮ ላይክ፣ ሼር፣ ሰብስክራይብ